እንግዲህ ሐዘኑ ምር ሐዘናችን ነው። ሞላ የአማራ ሕዝብ ነው። በዚህ በሐዘኑ ስሜት ሊያድርበት የሚገባው ጀግንነቱን የአማራ ሕዝብ ብቻ ሳይሆን ጠቅላላ የኢትዮጵያ ሕዝብ የሚያውቀው ጀግና ጎበዝ ነበረ። ህወሓት አማራን በወረረችበት ሰዓት፣ ኢትዮጵያን በወረረችበት ሰዓት። በወረረበት ሰዓት ጀግናው በቀኝና በግራ ተጠምዶ ከታች ጋይንት ጀምሮ ከጎጃም ከስቴ ጀምሮ ዳውንት ላይ ብዙ ምሽግ የሰበረ ጀግና፣ ጋሸና ላይ ብዙ ምሽግ የሰበረ ጀግና እስከ ጋሸና፣ ከጋሸና ሮቢት፣ ሙጃ እስከ ሙሉ ወሎ ሙሉ ወሎን ጠላትን አባሮ በጓዳው ከሞት የተረፈውን ያገባ ጀግና አሻግሮ ጠላትም የተረፈውን የተንኮታኮተውን ጠላት አሻግሮ የተመለሰ ጀግና አስመስክሮ ድሉን በእጁ ጨብጦ የገባ ተሸላሚ ጀግና ነበረ። በዛን ሰዓት እኔ አብረን ነበር ምንታገል የነበረ ዳውንት ላይ ሂዳር ሶስት ሁለት ሺህ አስራ አራት ሂዳር ሶስት ሂዳር ሁለት ጀመረ ሂዳር ሶስት ሂዳር አራት ሂዳር አምስት ደከመኝ ሳይን እረፍት ሳይበግረው ለአምስት ቀን የተዋጋውን ውጊያ አብሬ ነበርኩ። በበላይ በበታች በተለያየ ቡድን መሳሪያ ጠላት እየተጠቀመን ያውላ ሳይበግረው ጠላትን በጣጥሶ ተጓዳው ያገባ ጀግና ነበር። መንግስት ያን ጊዜ ብአዴን ተጠቅሞበታል፣ ህዝባችንም አኩርቷል። ይህ ጀግንነቱ ዛሬ ጠላት የሆኑት ለሱ ቤታቸው ቁጭ ብለው ያስተውሉ ነበር፣ የእሱን ጀግንነት ያረጋግጡ ነበር። ዛሬ ፋኖረን ብለን ብለው እሱን ሊያስገድሉት የቻሉት ለዚህ ጀምረነዋል፣ ጨርሰነዋል ብለው መግለጫ የሰጡት ያን ጊዜ ቤታቸው ነበረ የሚውሉ የነበረ መረጃ ነበሩ። ለጠላት መረጃ ነው የነበሩ። አሁንም ደግሞ ሰፊውን ቀጠና የጎንደርን ቀጠና አልፎ ወሎን ግማሽ በላይ ያስከበረ ጀግና ሙሉ ጎንደርን ካባይ ማዶ በጀግንነቱ የተረጋገጠለት ሙሉ ጎንደርን ያስከበረ ጠላትን ሁለት ቀን በተከታታይ በትላንትና ሁለት እስከ ስድስት ሰዓት ከትናንት በፊት ሙሉ ቀን ጠላትን ያንበረከከ ጠላትን በወጣበት መልሶ ከሞት የተረፈውን በጓዳው ያስገባ ጀግና፣ ትናንትና በደካማ ጎኑ ገብተው እንደራደር ብለው ያው ግማሽ አካሉን አግለው ያው ለዚህ ተጠቅመውታል። ሙሉ አማራን ሙሉ ጎንደር ነው የገደሉ እንጂ ከፌማ በጀግንነቱ ተመስክሮለት በስሩ መቶ ከፌን የሚመስል መቶ ሳይሆን ከአንድ ሺህ በላይ ከሁለት ሺህ በላይ ጀግና አቋቁሞ መስርቶ አሰልጥሮ ከአንድ ሺህ በላይ ከፌ እዛ ላይ ፈጥሮ ነው ያለፈው በጠላቱ እጅ በመደበኛው ጠላቱ እጅ ሳይሞት በወንድሙ እጅ ባደራጀው እሱ ባደራጀው ከሌላ ተልዕኮ ተቀብለው በእሱ ላይ ለፈጸሙት እነ እሱ ባደራጃቸው በባንዶች እጅ ተሰውቷል ምንም አይደል ሰራዊቱ ምንም አይደል ሰራዊቱ ሊያዝን ሊኮዝን ይችላል ግን አንድ ሺህ ፋኖ አንድ ሺህ ከፌ ያደራጁ አይል ስላለ ከዚህ በላይ እሳት ንብልባል ሆኖ ከህዝቡ ጋር ሆኖ ነገ የእሱን ጠላት ከጓዳ ገብቶ ከጓዳ መዞ ከአማራ ህዝብ ጋር ከጎንደር ህዝብ ጋር ሆኖ ብድሩን ባጠፈታ በርካሽ ሞት ጠላት በርካሽ ሞት፣ ይህን ያህል ሳይዘመርለት፣ ይህን ያህል ሳይነገርለት፣ ይህን ያህል ሳይታዘንለት፣ ሳይታዘብለት፣ ጀግና ሳይባል ነገ በከፌ ባሰለጠነው ወታደር እጅ ይገባል። እኔ በጣም በጣም አዝናለሁ። ነገር ግን የሚያሳዝነኝ ነገር አለ። አስበውበት ቆይተዋል። እኛ አማራን አማራ የገለው በሚል እንደ ጎንደር ጠቅላይ ግዛትን አማራን አማራ የገለው የምላስ ዛቻ ነው። በወንድሙ ወንድሙ አይቸክንም፣ እንዳትተኩሱ፣ እንዳትመቱ፣ ቁጥ አጽቡ፣ በመመካከር በመነጋገር እያለ ጀግናችን እንድናጣው የተደረገ በድርጅታችንና በዛችን ቸለልተኝነት ነው። ሰራይታችንም እንኳን ይመታችኋል ብለን አሳስበን አናውቅም። ያን መሀል ሰርጎ የገባ ቡድን ይመጣችኋል ብለን አናውቅም። የአንድ ጋይንት፣ የስማዳ የእስቴ፣ የደቡብ ጎንደር ወጣት በከፌ ላይ ጥይት ይተኩሳል ብለን አናውቅም። በእርግጥ ሰርጎ የገቡም አሉ ይገቡም እና ላይ የከፌ ሰራይት ምንም አይበገርም የጎንደር ጠቅላይ ግዛት ዕዝ ሰራዊት ምንም ምንም አይመስለው፣ ለምደነዋል። ከነ አረበኛ ውባንተ ሞቱን ለምደነዋል። በባንዳ መገደሉን ሞቱን ከነሱም ለምደነዋል። ችግር የለም ውባንተ ሲሞት፣ አንድ ሺህ ውባንተ ይወጣ፣ ዛሬ ሁለት ሺህ ውባንተ ይወጣ፣ ሶስት ሺህ ውባንተ ይወጣ። አሁንም ደግሞ አንድ ከፌ አረበኛ ከፌ ሊሰዋ እንግዲህ የከፌ ቁጥቁጥ ብዙ ነው። የከፌ ግሪ ብዙ ነው። የውባንተ ግሪ ብዙ ነው። ችግር የለም እና እጅግ አማራ የአማራ በተለይ ጎንደር ያሳዝናል፣ ያሳዝናል። አለፋ የአለፋ ፋኖ የቋራ ፋኖ ራሳችን አደራጅተን እግራችን እያነከስነ ተሸክመን አደራጅተን ራሳችን ባደራጀ ነው ፋኖ ራሳችን ባደራጀ ነው ፋኖ የለሪያ ተልኮ ተቀብለው የጠላት ተልኮ ተቀብለው መጣው ያ እንጀግና ፋኖ ወደ ሰዓቱ ሊመግሉት ወንድማቸውን ሊያስገግዙ አቀባብላችሁ ቅረቡ ይላሉ። አቀ አቀባብላችሁ ቅረቡ። በዚህ በቋራ በኩል ይሄ በቋራ ነው ያለው አሁን ቋራ ደረጃ ሊጨፈጭፈን መጥቶ ብለው የቋራን ያለፋን ፋኖ ከግንባር ያመጣው አሰልፈው እንስወርታች ሊያበላሉን ሳሪያ ላይ እና ሳሪያ ላይ እና ወኩ ላይ ሆነው ቁጭ ብለው ወጣቱ ወደ ሳት ይማገሉት ስንት መደበኛ ጠላት እርጉዟን፣ አሮጊቷን፣ አሮጊውን ይሄ አምስት አመት ይሄ አስር አመት ህጻን ሚረ ሚረሽን ጠላት መደበኛ ጠላት እየ ከተማችን ቁጭ ብሎ ወንድሙን ግደል እያሉ ሚተል እኮ እንግዲህ የአማራ ህዝብ ይታዘብ፣ የአማራ ህዝብ ይታዘብ። ህዝባችን የሚሰርቅ ሌባ ነው መክረን አልሚሲል ሲል እየረሸን ያለ ሌባ ሌባ ነው ብለን እነሱ ደግሞ እነ ከፊን ያስረሽናሉ። እነሱ ደግሞ ጀግኖቻችን ያስረሽናሉ። አማራ እንዲታዘብ እፈልጋለሁ። አማራ እንዲታዘብ እፈልጋለሁ። ህዝባችን ይዘን ነገ እናሸንፋለን። ህዝባችን ይዘን የሚሰርቀውን የሚታገረውን የሚሰርቀውን የማይሰርቀውን የሚታገረውን የማይታገረውን ተልኮ የሚቀበለውን ተልኮ ማይቀበለውን ታጋይ ህዝባችን ጠንቅቆ አውቃል። አሁንም ለዚህ የማስተላልፈው መድረክ ህዝባችን ነው። የሚያሳዝነን እኔ ህዝቤ ነው። የሚያሳዝነኝ የአማራ ህዝብ ነው። የሚያሳዝንን የአማራ ህዝብ የአማራ መሰረተ ልማት፣ የአማራ ኢኮኖሚ፣ የአማራ የጀግና ህይወት፣ የአማራ የወላዶች ህይወት በየጊዜው እንዲ በመሆኑ በጣም ያሳዝነኛል። እኔ ለከፍያለው አይደለም የማዝነው። ከፍያለው ድርሻውን ተወጥቷል። የጀግንነት ሙያውን ፈጽሟል፣ አስረክቧል። ልጁን ሳይቀር መሪ አድርጎ ትግሉ እንዲመራ ልጅ አድርሷል። አለው፣ ቀኝ እጅ አለው ሌላው ዋዱም ወንድ ወገ ልጅ ራሱ አሁን ትግሉን እየመራው ነው። እኔ የሚያሳዝነኝ ግን ሞል ሞላ የአማራ ሕዝብ ነው። ደረሰልን ጀግናችን፣ ደረሰልን የአጤዎች ልጆች አይበገሬው ደረሱልን ሲል እንደዚህ መሆናችን እጅግ ያሳዝነኛል፣ በጣም ያሳዝነኛል። አሁን የማስተላልፈው መልእክት አሁንም ሌዎች ነገ የትም ስለማያመጡ ቢፈረጥጡም፣ የትም ስለማይሄዱ የትም ስለማያመጡ፣ አሁንም ወጣታችን ተልኮ ተቀባዩ ወጣት ተረጋግቶ በሳምባው ተንፍሶ ዞር ብሎ አይቶ ማን እየመራው እንደሆነ፣ ማን እያዘዘው እንደሆነ፣ ማን ወደ ሰዓቱ እየከተተው እንደሆነ ማን ወደ ሰዓቱ ከቶት ድርዘርቶ አበላልቶት ማን ሊሾልክ እንዳሰበ ይሄን ቆም ብሎ አስቦ ወጣቱ ብዙ ጀግኖችም ልጆቻቸውም ሚስቶቻቸውን ጥሮ የወጡ ይሄን ነገር ቆም ብለው አስበው በሚዛናቸው እንዲታገሉ የጀመርነው ያንበረከትነውን ጠላት ተህዝባችን ህዝባችን ጋር ሆነን መድረሻ አጥቶ እየተርገበገበ መሀል ላይ ደፊት ላይ ገብቶ እየተርገበገበ እጅል ይዘት የቀረው ጠላት እጅል ይዘት ዛሬ ነገ እየተባለ እያለ ባለበት ሰዓት ይሄ የሰው ተልኮ የመደበኛ ጠላት የባንዳ ተልዕኮ ተቀብሎ መሀል ላይ ቁጭ ብለው ስጋ እየቆመጡ እየበሉ አርብሮ የማይሄዱ ክርስቲያን የወለዳቸው ማይመስሉ እውነት ሊናገሩ ሚመስሉ ውሸት ሊናገሩ መጽሐፍን መጽሐፍ ቅዱስን ዳዊትን በብብታቸው አንጠልጥለው ትልቅ መስቀል ሚመስል ነገር ደረታቸው አስረው እያማተቡ እያወሩ አማራን ሊያሰድሉ አማራን ሊያፈናቅሉ መኪናን በቁመናው እያረዱ ነጋዴን ሸቀጡን መኪናውን እንዳለ እስከ ቢያገው እየወረሱ ብር እያከማችሁ አንድ ቀን ጠላታቸው ጋር ፊት ለፊት ተሰልፈው ምሽግ ላይ ሳይተኩሱ ጠላት የሚመሰክርባቸው ጠላት የሚመሰክርባቸው ጠላት የሚመሰክርባቸው በመኪና ተሰቅሞ በፊታቸው ሚሄድ ተኩሶ አስተኩሶ ማያውቁ በጎጃም ያለውን ጀግና ወደኋላ የሚመልሱ ሚመልቱ ያን የመሰለ ትግል የሚያሸማቁ በጎንደር የነበረውን ትግል እንደገና የሚያንኮራሹ በወሎ የነበረውን ያን የመሰለ የተፋፋመ ትግል የሚያንኮራሹ? ይታይህ አማራ ይታይህ ሀገሬ፣ ስንት ህይወት የተገበረበትን ትግል ስንት ኢኮኖሚ የደከቀበትን ትግል የአባቶቻችን ዘምድና ታሪክ አንግበን በምንጨርሰውና ሀገር በምንቆጣጠረው ሰዓት እንዲህ አልጠራት በመፈጠሩ እጅግ ያሳዝናል። ያሳዝናል። እኔ መለክቴ ይሄ ነው። ህዝቤን ያሳዘነኝ፣ ህዝቤን ያስለቀሰኝ፣ ህዝቤን ያስለቀሰኝ፣ ሕወሓትን ወግተን ተዋግተን መታወት ከፍለን ጀግኖቻችን በሸለቆ በዋሻ በገደሉ አጥናቸውን ሳናነሳ ለወገን ለወላድ ለወላድ ለወላጅ ሳናስረዳ ለአበባዎች ረግፈው ምንሻና ልዩ አይል ፋኖና ጀግኖቻችን በውሏቸው ቀርተው መርዷቸውን ሳናረዳ ዳግመኛው ዳግማዊ ብልጽግና ከዚህ ያደረሰልን ይህን ተራትማሽ መድምደ ከህዝባችን ጋር ሆነን ከህዝባችን ጋር ሆነን ህዝባችን እየተጨረስን በጀምላ እየተጨፈጨፍን ጃር ያደረስነውን ትግል ግን በሁለት እግሩ ለማቆም ባንዳዎች ይህን ስራ ይሰሩናል። እንግዲህ ጥማቸውን ጠርቶ ጠርቶ ጨርሶታል። እኔ ሳላወጣው ማንም ይፋ እያደረገው ነው። መግለጫ ወጥተው እየሰጡ ነው። ዘመቻ አንድነት ብለው አውጀው ወንድማቸውን እየጨፈጨፉ ነው። እንደነሱ ብሆን ቋራ ላይ እንደነሱ ብሆን ቋራ ላይ ብዙ ጀግና አጣ ነበር፣ ብዙ ጀግና እንጨፈጭፍ ነበር። ለመደበኛ ጠላት ብለን የወሰድነውን ጠላት ቁሞ የእኛ ሀገር ነው የእናንተ አይደለም ሲሉ ባለነው ስንቆም አሳዘነን። ጫካ ላይ ነው ያለነው እኛ ብለን ወንድሞቻችን ቢብር ተልከው ቢበሉ እሳ ለቋራ ፋኖ ለአነፋ ፋኖ አስተውለን በማየት እስካሁን በረሃ ላይ ጫካ ላይ እንጉላላለን። ይሄ ለሕዝባችን ስንል ያደረግነው ሁኔታ ውሌታ ነው። ይሄ ለመሻገር ስንል ያሰብነው ሀሳብ ነው። በድርጅታችንም ተጠንቅቆ ጠንቅቆ ድርጅታችን በመርህ ስለሚመራ ነው። ድርጅታችንም ስለሚጠየቅ ነው። የአማራ ሕዝብ ነገ የኢትዮጵያ ሕዝብ ድርጅታችን ስለሚጠይቀው ነው። አሁንም አሁንም እኔ እነዚህ ባንዳዎች እነዚህ መልዕክት ተቀባዮች እነዚህ ባንዳዎች ቀጣይን በዝርዝር እናወጣለን። እነዚህን ውጭ አድርጎ የአማራ ባንዱ እስካሁን ስንታገር ቆይ በጎጃምም፣ በወሎም፣ በጎንደርም፣ በሸዋም ያለ በባንዳ የሚመራ ቆም ብሎ አያስቦ የት እየከተተው እንደሆነ ቆም ብሎ ተመልክቶ ዞር ብሎ የራሱ ድርጅት ያቆምልን እኛ እንፈልጋለን። የራሷቸውን ድርጅት የራሱን ድርጅት ያቆምልን። የሚወቀፍ ድርጅት የሚጠየቅ ድርጅት ያቁምልን። መጀመሪያ ድርጅት ያቁም። መጀመሪያ ድርጅት ያቁምና የሚወቀፍ የሚጋሰፍ የሚመከር የሚወይ ለውይይት የሚቀርብ ድርጅት ያቀርብልን። ህዝባችን በመግደል ብዙ ጠላት እያለብን፣ ህዝባችን በመግደል የምናመጣው የበላይነት የለም። ህዝብን መጨፍጨፍ፣ ወንድሙን መጨፍጨፍ ሽንፈት እንጂ ማሸነፍ አይደለም። አሁንም አሁንም ቆም ብሎ አስቦ ድርጅቱን ያቁም። ሁለቱን ድርጅት ለማነጋገር እንዲመች ዘንድ ሌባው እንዲሰበሰብ ለበገዳዩ እንዲሰበሰብ መካር በሳሎች፣ ምሁሮች፣ አባቶች እንዲመክሩልን ይህን አደራ ማለት እፈልጋለሁ። የተሰበሰበ ነገር የለም፣ ተበትኗል። ለህዝባችን ስጋት ነው። ህዝባችን እየተሰረቀ ነው። ህዝባችን እየተወረረ ነው። ገንዘቡ እየተዘረፈ ነው። ገበያ ውሎ እንዳይመጣ ሆኗል። አስጊ ነው። ንብረቱ እየተዘረፈ ነው። እህቶቻችን ሴቶች እየተደፈሩ ነው። ሀብታም የለም፣ ተሰዷል፣ ተሳዷል ከጠላት ሀገር ግዴታ ነው። ጥገኝነት ተደርድሯል። ከገዛ ሀገሩ ጠላት የበላይነት መንግስቱ ነው ባለበት ቦታ ሲጨንቀው ወዶ ጠላቱ እየተገረፈ ነው ያለው ወገናችን። የጎንደር ህዝብ የባህር ዳር የጎጃም ህዝብ የለም ተሰዷል። በሚሊዮን በሁለት ሚሊዮን እየተጠየቀ የሚከፈለውና የሚሰበሰበው ገንዘብ እንኳን ጥይት ተገዝቶ ለመደበኛው ጠላት ቢሆን እንኳን ባላውቱ ቅር አይለውም ነበር። ያ ገንዘብ የት እየተቀማቸ እንደሆነ የአማራ ዙሪያ ያውቅ ይገባል። ስለዚህ ድርጅቱ የማይፈልጉ ስለዚህ ነው ተጠያቂም ስለሚሆኑ ድርጅቱ ተጠያቂም ስለሚሆን ድርጅት ማቆም አይፈልጉ ድርጅት ማፍረስ ነው። ድርጅታችን ልናፈርስ ቀርቶ ድርጅታችን ኢትዮጵያ ተሻጋሪ ይሆናል ብዬ አስባለሁ። ስለማይዘርቅ ወንድሙን፣ ስለማይገል መሪህን ስለማይጥስ በመርህ ስለሚመራ በማኑፌስቶ ስለሚመራ ኢትዮጵያን የሚሻገር ድርጅት ኢትዮጵያን የሚረከብ ድርጅት እንጂ ከኢትዮጵያ ሕዝቦች ጋር አውሮ እንደ መንግሥት የሚቀጥል እንጂ ዝም ብሎ አማራ ክልል ላይ ፈርሶ የሚቀር ተሳድቦ ተበትኖ የሚቀር ድርጅት እንዳናቆምን የአማራ ሕዝብ ጠንቅቆ ሊያውቅልን ይገባል። የኢትዮጵያ ሕዝብ ጠንቅቆ ሊያውቅልን ይገባል። መግደል ማሸነፍ ስላልሆነ የአማራ ሕዝብ ጠንቅቆ ሊያውቅልን ይገባል።

ምን ማረግ አይቻል በወንድም ተመገደል ሁላችን ያድነን። በወንድም ጥይት ተመገደል ያድነን። እኔ የአማራ ሕዝብ የአማራ ሕዝብ ቅድም መገለጽኩት ካልሆነ በስተቀር አኮረፈ ብዬ አሁንም ላልገለው እችላለሁ። ነገር ግን ይገደልበት ሰዓት ሊኖር ይችላል። ለአማራ ሕዝብ መስክረን ተናግረን ለአማራ ሕዝብ ለውጭም ለውስጡም ለኢትዮጵያ ሕዝብ አሳውቀን ነው በቃ ጠላታችን መደበኛ ጠላት ስላለ ይሄ እንገለዋለን ብንል አንድ ቀን አውለንም አንድ ቀን አንድ ቀን አውለንም አንድ ቀን አውለን መሸነፍ ሆኖብን ነው። አሳስቦነ ነው። አሁንም ደግሞ ለ ያው ባጭሩም ቢሆን ማስተላለፍ እፈልጋለሁ እያለ ነው። አመሰግናለሁ።